ለግሬድ ተማሪዎች ፋይናል ኤግዛም፣ ለማትሪክ ተፈታኞች ኢንትራንስ ኤግዛም፣ ለዩኒቨርሲቲ ተማሪዎች ኤግዚት ኤግዛም፣ የማስተርስ ፈተናዎችን እንዲሁም የስራ ቅጥር ፈተናዎች ላይ እንዴት አድርገን ጥሩ ውጤት ማምጣት እንደምንችል በዚህ ቪዲዮ እንመለከታለን። ፈተናዎችን መፍራት አያስፈልግም። በጥቂት ብልህ ስልቶች ብቻ በደንብ ጎበዝ መሆን እንደምትችል ብነግርህስ ብነግርሽስ? እነዚህን ስልቶች ከተጠቅማችሁ መጨናነቅ የለም ሌሊቱን ሙሉ እያጠኑ መቅለጥ የለም። በፈተናዎች ጥሩ ውጤት ለማምጣት የሚረዱ ሶስት መንገዶችን እናያለን። በተጨማሪም እርሶ ከሚያስቡት በላይ ቀላል ነው። ጎበዝ አይደለሁም ብለህ በምታስባቸው ሳብጀክቶች ላይ እንኳ በእነዚህ መንገዶች ጥሩ ውጤት ታመጣለ። በመጨረሻም ጥናታችንን ቀለል ለሚያደርጉ ሁለት ዘዴዎችን እንመለከታለን። ስለዚህ እስከ ቪዲዮ መጨረሻ አብረን እንቆይ። አንደኛው በጫና ውስጥ መለማመድ ልክ ፈተናው እንደጀመረ ደብሮ ያውቃል? ያ አንተ ብቻ አይደለህም። ለግፊት ምላሽ የሚሰጠው አንጎልህ ነው። ታዲያ ማስተካከያው ምንድን ነው? ከፈተና ቀን በፊት አእምሮን ማሰልጠን። ይህ ማለት የፈተናውን ጫና ቤት ውስጥ መለማመድ ልክ እንደ ጨዋታ ቀን ተለማመዱ። ሰዓት ቆጣሪ ወይንም ታይመር አዘጋጁ። ትኩረትን የሚከፋፈሉ ነገሮችን ይቁረጡ። የቆዩ ፈተናዎች ጥያቄ ይስሩ ወይንም ይለማመዱ። እውነተኛው ነገር አስመስለህ በተለማመርክ ቁጥር አእምሮ ፈተናውን እንደ ስጋት አይመለከተውም። ይልቅ ስለለመደው እንደ ተራ ነገር ይቆጥረዋል። እንደ አትሌቶች አስቡት። ሰውነታቸውን ብቻ አያሰለጥኑም፣ ነርቮቻቸውንም ያሰለጥናሉ። ፈተናው የተለመደ ሆኖ ሲሰማ በራስ የመተማመን ስሜት ይጨምራል። እንደዚህ ለምንድን ነው የሚሰራው ብለን እስቲ እንመልከት። በፈተና ሁኔታዎች ውስጥ ልምምድ ማድረግ አእምሮ ለጭንቀት እንዳይጋለጥ ያደርጎታል። ሁለተኛ አእምሮ የጭንቀት ቅስቀሳውን ይላመዳል እናም በፈተና ጊዜ አይበሳጭም። ሶስተኛ ለፈተና ሴጣፕ ስለማመዱ የእርስዎ የስራ ማሂደር ትውስታ ወይንም ዎርኪንግ ሚሞሪ በተሻለ ሁኔታ ይሰራል። ይህም የበለጠ እንዲያስታውሱ ይረዳውታል። ሁለተኛ በቂ እንቅልፍ መተኛት ጥናት ነው። ትምህርት ቤት ውስጥ ማንም የማይነግሮት ነገር አለ። መጽሐፎቹን ሲዘጉ ማጥናት አያልቅም። እርሱዎ በሚተኙበት ጊዜ አንጎሎ ስራውን እየሰራ ነው። ይህ የሆነበት ምክንያት እንቅልፍ አንጎሎ ትውስታዎችን የሚያጠናክርበት ጊዜ ስለሆነ ነው። ይህም የተማሩትን ወስዶ የረዥም ጊዜ ማከማቻ ወይንም ሎንግ ተርም ሜሞሪ ውስጥ ይቆልፋል። ጠንክረ የምታጠና ከሆነ ነገር ግን በቂ እንቅልፍ የማትወስድ ከሆነ ልክ በኮምፒውተር ላይ ፋይል እንደማስቀመጥ ነው። ከዚያም ሴቭን ሳይጫኑ በኮምፒውተሪ ላይ ፋይልን እንደማስቀመጥ ነው። ፋይሉ በማለዳው ይጠፋል። ጥናቶች እንደሚያሳዩት ጥናት ካደረጉ በኋላ የሚተኙ ተማሪዎች ከማይተኙት እስከ 40 ፐርሰንት የበለጠ ያስታውሳሉ። ይህ ትልቅ ቁጥር ነው። ስለዚህ ሌሊቱን ሙሉ እያጠኑ ማደር ጥሩ እድል እንደሚሰጥ ካሰብክ እንደገና ማሰብ አለብህ። በደንብ ያረፈ አእምሮ ይበልጥ የተሳለ ፈጣን፣ እና በጭንቀት ወይም በስትሬስ ውስጥ እንኳን ቢሆን ይበልጥ ይሰራል የተሻሉ የፈተና ውጤቶችን ይፈልጋሉ መጽሐፎቹን እና አይኖችን ይዝጉ ምክንያቱም እንቅልፍ መተኛት ጊዜ ማባከን አይደለም የጥናት እቅድ አንዱ አካል ነው ሶስተኛ አመለካከትህ በፈተና ላይ ትልቅ ተጽዕኖ አለው ውጤትህን ማሻሻል እንደምትችል ማመን በእውነቱ እንድታሻሽል ይረዳሃል ይህ የእድገት አስተሳሰብ ይባላል። በፈተና ወቅት ለራስህ መጥፎ አስተሳሰብ አይኖር። በምትኩ እንደዚህ በል፣ እንዴት ማሸነፍ እንደምችል እየተማርኩ ነው። በ ይህ ቀላል ነገር ሁሉንም ነገር ይለውጣል። አብዛኞቹ ተማሪዎች የሚዘነጉት ነገር ይሄውና፣ አስተሳሰብ ወይንም አመለካከት ምስጢራዊ መሳሪያ ነው። በፈተናዎች ላይ መጥፎ እንደሆንክ ካመንክ አንጎልህ እውነት እንደሆነ መስራት ይጀምራል። ይህ ቋሚ አስተሳሰብ ይባላል ወይንም ፊክስድ ማይንድሴት፣ ችሎታ እንደሌለዎት እንዲያስቡ ያታልላቸዋልና፣ እውነታው ግን እዚያ አለ። አንጎላችን ፕላስቲክ ነው። እርስዎ በተገዳደሩት ቁጥር ወይንም ቻሌንጅ ባደረጉት ቁጥር ያድጋል፣ እናም ነገሮችን ያስተካክላል ይለምዳልም። ይህ የእድገት አስተሳሰብ ነው። ለምሳሌ ከዚኛው ዓረፍተ ነገር ወደዚኛው ዓረፍተ ነገር እንቀይር አስተሳሰባችንን ይህን ማድረግ አልችልም ወደ ይህን ማድረግ እየተማርኩ ነው የምለው ለውጥ አስፈላጊ ነው። ይህንን ስናደርግ ደግሞ ስህተቶችን እንዴት እንደምንይዝ እና በፈተና ቀን ምን እንደሚሰማን በራስ የመተማመን ስሜት ያድጋል። ይህን አስታውሱ፣ አእምሮህ የምትናገረውን ሁሉ እያደመጠ ነው። በራስ መተማመንን ይመግቡት እና ኃይልን ይሰጡታል። አሁን ደግሞ የጥናታችንን ቀለል የሚያደርጉ ሁለት ዘዴዎችን እንመለከታለን። አራተኛ አትጨናነቅ አቅድ። ከፈተናው በፊት በነበረው ምሽት አንድ ሙሉ የመማሪያ መጽሐፍ ወደ አእምሯችን ለማስገባት በመሞከር ከምሽት እስከ ጠዋት ሁለት ሰዓት በጥናት ላይ መቆየት፣ እውነቱን ለመናገር ሁላችንም አድርገናል። ግን እውነታው እዚያ አለ፣ አእምሯችንን በማጨናነቅ አይሰራም እናም የማስታወስ ብቃታችንን ይቀንሳል። ይልቁን ስጥናቶን እንደ የአካል ብቃት እንቅስቃሴ መርሃ ግብር ያቅዱ። ትልልቅ ርዕሶችን ወደ ትናንሽ ዕለታዊ ክፍለ ጊዜዎች ይከፋፍሏቸው። ለአንድ ሳምንት በየቀኑ ትኩረት የተደረገባቸው 25 ደቂቃዎች ከምሽቱ በፊት ባለው በፈተና ቀን በጥናት ከምናሳልፈው አምስት ሰዓቶች ይበልጣሉ። ለምን? ምክንያቱም አእምሮ በተሻለ ሁኔታ የሚማረው በአጭርና በተደጋገሙ የንባብ ልምምዶች ነው። እንደ ማራቶን ረዥም ጉዞ ለመጓዝ በማሰብ መጻፎትን ከላይ ከላይ ገረፍ ገረፍ በማድረግ አይደለም። ልክ እንደ ፖሞዶሮ ያሉ ቴክኒኮችን መጠቀም፣ 25 ደቂቃ ንጹህ ጥርት ያለ ትኩረት ማድረግ፣ ከዚያም 5 ደቂቃ የረፍት ማድረግ አእምሮ ንቁ እንዲሆን ያደርጋል እና ተነሳሽነት ከፍ ያለ ይሆናል። ዋናው ነገር መጨናነቅ ትርምስ ነው፣ ማቀድ ግን ኃይል ነው። አምስተኛ መማርን ተማር። አብዛኞቹ ትምህርት ቤቶች የማይነግሮት እውነት ይኸውና፣ ማንም ሰው እንዴት ማጥናት እንዳለበው አያስተምሮትም። ይልቁንስ ሂድ አጥና ይላሉ እንጂ። ግን ጨዋታ ለዋጩ ይኸውና፣ እንዴት መማር እንዳለበት ማወቅ አማካይ ተማሪዎችን ከሰቃይ ተማሪዎች የሚለየው ይሄ ነው። ቁልፉ ምንድን ነው ብለን ብንጠይቅ፣ አንደኛው ንቁ የማስታወስ ችሎታ ነው። ሁለተኛው ስፔስድ ሪፒቲሽን አንደኛው ንቁ የማስታወስ ችሎታ ስንል ወይንም አክቲቭ ሪኮል አንድን መጽሐፍ ወይንም ሀሳብ በተደጋጋሚ ካነበብን በኋላ ወይንም ያንን ሃይላይት ማድረግ፣ ራስን መፈተን፣ መጽሐፍን በመዝጋት ያነበብነውን ነገር ለማብራራት መሞከር ወይንም በጽሁፍም ሊሆን ይችላል ወረቀት ላይ ወይንም በድምፃችን ጮክ ብለንም ሊሆን ይችላል። ያ አክቲቭ ሪኮል ይባላል ወይንም ፍላሽ ካርድ መጠቀም። ሌላው ደግሞ ስፔስድ ሪፕቲሽን የሚባለው ክፍተት ያለው ድግግሞሽን መጠቀም ማለት ምንድነው? ዛሬ ዛሬ ያነበብነውን አንድ ቶፒክ በሚቀጥለው ቀን ራሱን መድገም፣ በሶስተኛውም ቀን ያንን ቶፒክ ደግሞ ማንበብ ወይንም ደግሞ ዛሬ ያነበብነውን ቶፒክ ሁለተኛውን ቀን ዘለን በሶስተኛው ቀን ማጥናት እንዲሁም አራተኛውን ቀን ዘለን በአምስተኛው ቀን ማጥናት ማለት ነው። ይሄ ደግሞ ሀሳባችን ወይ ሀሳቡ በሎንግ ተርም ሚሞሪ ውስጥ እንዲቀመጥ ያደርጋል። ሁለቱንም ያጣምሩ ማለትም አክቲቭ ሪኮል እና ስፔስ ሪፒቲሽን ሀይለኛ የጥናት ስርዓትን ይገነባሉ። በማስታወስ ላይ ብቻ ሳይሆን አይምሮህ እንዲያስታውስ እያ እያሰለጠንክ ነው ማለት ነው። እንግዲህ ተመልካቾቻችን፣ እስከ ቪዲዮ መጨረሻ አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሳብስክራይብ፣ ሼር አድርጉት።